አላሁ አክበር የቢላልን ሀገር ኢትዮጵያን ወክሎ በአዛን ውድድር የተወዳደረው ጅብሪል ኢትዮጵያን በወከለበት የአዛን ውድድሩ ሶስተኛን ይዞ አጠናቋል። አንደኛ ሙሐመድ አቡበከር ከኢንዶኔዥያ፣ አላሁ አክበር፣ ሁለተኛ ዑመር ከቱርክ ማሻላህ፣ ሶስተኛ የነጃሺ የቢላልን ሀገር ወክሎ የተወዳደረው ጅብሪል አደም ሶስተኛን ይዞ አጠናቋል። አላሁ አክበር። እያለችው ኮሜንት አስቀምጡ። ቡና መጠጣት አይፈቀድም። ይህንንም ሊቃውንት አባቶች ናቸው የጻፉት ወት ይሄ ምንድን ነው የአጋንንት ግብር ስለሆነ ይህ ቡና ወደ ሀገራችን ወደ ኢትዮጵያ የገባበት ምክንያት ሦስት ነጋዴዎች ነበሩ በውጪ በአረብ ሀገር የሚኖሩ እነዛ ሶስት ነጋዴዎች አንዱ ቡኑ አንዱ አቦል አንዱ ረጃ አንዱ ቶና ተብለው ይጠሩ ነበረ። አሁን ዛሬ ሶስት አይፈላም? ክርስቲያኖች በእነኛ ስም ነው የሚመለከው። እናታችን መርየም ወይም ማርያም፣ አላህ ሰላሙን ያወርድባትና፣ ያስጨነቃት ያለ አባት የተወለደ የተረገዘ ልጅ አለ። በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች ነገር ግን አላህ ምንም አላላትም ምንድነው መልስ ጫላት ያ መርየሙ አና ለኪ ሀዛ አንቺ መርየም ወይ ምንድን ያረገሽው ባክሽ ያ ኡኽታ ሃሩን ማ ካነ አቡኪ ምራአ ሰውኢን ወማ ካነት ኡሙኪ ባጊያ በጣም ከባድ ንግግር ነው የተናገሩ አባትሽም መጥፎ አልነበረም እናትሽም ደሞ ዝሙተኛ አልነበረችም? ቃሉ አይከብድም በጣም ተጨነቀች እንዲህ መጦ ሲሉሽ ምን በያሏት አላህ አላህ ምን በያላት ፈአሻረት ኢለይ ወደ ህጻኑ አመላክች አላት ወደ ማን ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች ለምን የእሷም ክብር መጠበቅ ስላለበት የእሷም ክብር መጠበቅ ስላለበት? ታዲያ በአንቀልባ ያለ ህጻን ልጅ እንዴት አናግሪ ትይናለሽ ብሎ ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው ታመላከተው። ከዛ ምን አለ ኢየሱስ ዓለይ ሰላም ወይም ዒሳ ኢኒ አብዱላህ፣ ለእኔ የአላህ አላህ ባሪያ ነኝ። አታኒ አልኪታብ መጽሐፍ ሰጥቶኛል። ወጃዓለኒ ነቢያ ነብያ ነብይም አድርጎኛል። ወጃዓለኒ ሙባረከን አይነማ ኩንቱ የትም ብሆን ደግሞ የተባረኩ አድርጎኛል ወአውሳኒ ቢሰላት ወዘካት አገርም እንድ ሰግድም አዞኛል። ዘካም እንዳወጣ አዞኛል አለ። እንዲህ ተናግሮ ለእናቴም ታዛዥ እንደሆን አላህ አዞኛል አለ። ማን ኢየሱስ አለይሂ ሰላም ወይም ኢሳ ነብይነቱን አረጋገጠ። መጽሐፍ እንደተሰጠው አረጋገጠ። ቤቱን ቦታ የተባረከ እንደሆነ አረጋገጠ። ሰላት መስገድ እንዳለበት አረጋገጠ። ዘካ ማውጣት እንዳለበት አረጋገጥ። ይህን ንግግር ኢሳ አለይ ሰላም ተናገረ፣ በልጅነቱ ተናገረ። ማን ከወሬ ዳነ? መሬም ዳነች። አምላክ ሰው ሆኖ መቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው። አቅላችሁ ግን እንዴት እሺ ብሎ ተቀበላችሁ? ለእናንተ የአምላክነት መለኪያ መስፈርት አምላክ ወርዶ ሽንት ቤት ካካ ሲል ሲጸዳዳ ነው የሚለካው ማለት ነው። ከዚህ እኮ ነው እያችሁ፣ ስላሴ የሰዎች የሀሳብ ውጤት ነው የምንለው። ሰው ልጅ እጅ የገባበት ነገር በሙሉ ፐርፌክሽን የለውም፣ ፍጹምነት የለውም። የሆነ ቦታ ሄድና የሚጎረብጥህ ነገር ይመጣል። ለውስጥ አልቀበል የሚል አቅለህ እምቢ የሚልህ ነገር ይመጣል። ያኔ ሰው እንደተጨመረበት ታውቃለህ። መለኮታዊ የሆነ ቃል ሲሆን ፍጹም ከልብህ ጋር ይስማማል፣ ጥፍጥ ብሎ ይወርዳል። ለዚህ ነው አላህ ስብሐነሁ ወተዓላ በቅዱስ ቁርአኑ ቁል ሁ አላሁ አሀድ ሲል፣ በል እርሱ አላህ አንድ ነው ሲል ይስማማናል። አላሁ ሰመድ፣ እርሱ የሁሉ መጠጊያ ነው

መለኮታዊ ስሜት አይሰማችሁም? የሁሉ መጠጊያ ነው። ፍጥሯን ሁሉ መጠጊያ ይሻሉና የሁሉ መጠጊያ ነው ሲል ለም የሊድ ወለም ይውለድ አይወልድም፣ አይወለድም። መውለድና መዋለድ ለሰውና ለእንስሳ የተሰጠ ባህሪ ነው። መውለድና መዋለድ ያስፈለገው የሆነ ነገር እንዲበዛ እንዲባዛ ሲፈለግ ነው። አላህ መጀመሪያ ምን ብሏል? አንድ ነኝ፣ በቃ ብቸኛ ነኝ። መባዛት የለበትም። አምላክ እንዴት ይባዛል? ይሄ አምላካዊ ስሜት ነው። ውስጥ ይገባል። ወለም የኩል ለሆ ክፍወን አሐድ እርሱ አንድም አምሳያም ሆነ ቢጤ የሌለው ታዲያ ከፍጥሯን የማይመስል የራሱ የሆነም ዩኒክ የሆነ መለያ ሲኖረ እሱ አምላካዊ ስሜት ወይም ደግሞ ከአንተ የተለየ እርሱ አንተን አለመሆኑን፣ እርሱ ሰው አለመሆኑን፣ እርሱ ተራ ፍጥሮ አለመሆኑን ውስጥ ያምንና ምን ታደርጋለህ? ዎርሺፕ እርሱን ታመልከዋለህ። ብትጠይቀው የሚሰጥህ ልክ እንዳንተ በዙሪያ እንዳሉ አይነት ሰዎች እርሱም ጥያቄ የሆነ እርሱም ደካማ የሆነ እንዳልሆነ ትረዳለህ። እንጂማ አምላክ በምድረ በዳው ላይ አርባ ቀን ሳይበላና ሳይጠጣ ቆየ ብለህ አርባ ቀን ለአምላክ ብለህ ለምታስቡ አካል አለመብላትና አለመጠጣት ተአምር ከሆነብህ ምንድን ነው አምላክነቱ? አምላክ አይደለም። መላኢኮች እንኳን እኮ አይበሉም አይጠጡም። እነርሱ ራሱ ከምግብ ላይ ጥገኞች አይደሉም። አምላክ እዛ ጀልባ ላይ ተኝቶ ነበር ትላለ። ታዲያ እንቅልፍ ጥገኛ የሆነ ድካምና ረሃብ የሚከታተለው ሸይጣን የሚፈታተነው ድክመት ያለበትን አካል አምላክ ብለህ ስትል፣ ለአቅልህ ውስጥህ የማይቀበለው እንቅልፍ ስተኛ ሁሌም የሚጠይቀህ ጥያቄ አለ አምላክ ደረጃ ያነሰ ይሆናል ዛሬ ኮ ህንድ ውስጥ የተለያዩ ሀገራት ላይ 80 ዓመት ምግብ ሳይበላ የቆየ ሰውዬ 40 አመት 50 ዓመት ምግብ ሳይበላ የቆየ ሰውዬ የሚባሉ ተአምራትን እየሰማን ነው አርባ ቀን ምግብና መጠጥ ስላልበላ በላ ያቃተው እንዴት ነው አምላክ ሊሆን የቻለው ለዚህ ነው የሰው ሐሳብ የገባበት ነገር በሙሉ አቅልህ ላይ ፐርፌክሽን አይኖረው አልহামዱሊላ አምላክ እንደዚህ ከምንለው ካካ ካለው ከሚፀዳዳ ሽንት ቤት ገብቶ ከሚሸና ብልትና ሰገራ መውጫ ካለው ፍጡር የተለየ የጸዳ የጠራ ነው ስብሓን ልማሊክ ከል ቅዱስ ለሱ ጥራትና እናለእቅና የተገባ ነው። የእኛ አምላክ ከአእምሮ በላይ ከአቅል በላይ ከኛ ማሰብ ችሎታ በላይ ምክንያቱም ማሰቢያችንን የፈጠረ አካል በእኛ ጭንቅላት እንዲ ነው እንዲ ነው ተብሎ ሊተነተን የሚችል አይደለምና ና አልሐምዱልላሂ ረብ አለሚን። ሙስሊሞቹ ኢህዲና ስራጣ ልሙስተቂም እያሉ ነው፣ ትክክለኛ መንገድ ምራን እያሉ ነው። አልተመሩ የሚመራቸው ኢሳ ነው ይላሉ አጭበርባሪ፣ ዩላ አጽናን። ትክክለኛውን መንገድማ አላህ ለገሰ።

ከሷ እንቀበለውም በመጨረሻ ቀንም ከሳሪ ነው አለ አላህ። ኢስላም ብቻ ነው አላህ እውቅና የሰጠው መለከታዊ ሃይማኖት ከሰማይ የመጣው እውቅና የመጨረሻው ነቢይ ይዘውት የመጡት የነቢያት መደምደሚያ የሆኑት ከእሳቸው ውጭ ሌላ ነብይ የሌለበት መመሪያ አድርጎ ዲን አድርጎ ሃይማኖት አድርጎ የሰጠን ከእስላም ውጭ የለም። እስላም ብቻ ነው። ከእስላም ውጭ ይዞ ከሄደ አንድ ሰው መጨረሻው ኪሳራ ነው፣ ነደም ነው፣ ለቅሶ ነው። غير ሁለታ እንከዋልክባቸው ካጣቀምካቸው ሚነ ነቢይን ወስድቂን ወሽሃዳ ወሷሊሒን፣ ከደጋጎች፣ ከነቢያቶች ከሰማዕታት ወሐሱነ ኡላኢካ ረፊቃ፣ ከእንደዚህ አይነት ሰዎች ጓደኛ መሆን ምንኛ አማራ አላ! ከእነዚህ ከዛ ከተቆጣሃባቸው ደግሞ ውጭ እንዲያደርገን ከማን የሁዶችን። ስለተቆጣባቸው ለምን ተቆጣባቸው? አውቀው ስለጠመሙ። ነቢዩ የአላህ ነብይ መሆናቸውን ያውቃሉ፣ እውቀቱ አላቸው፣ ምልክቱ ማስረጃው መቶላቸዋል፣ ግን ሐሰደን ሚን ዕንዲ አንፉሲም ከውስጣቸው ያለው ምቀኝነት በሽታ። ለምን ከአረቦች መጣ ከበን እስራኤል ለምን አልመጣም? ነቢይ ብለው ነቢዩን ካዱባቸው። ያዕሪፉነሁ ያዕሪፉነሁም ከማ ያዕሪፉነ አብናአሁም፣ ልጆቻቸውን እንደሚያውቁት የእኛን ነቢይ ዓለህ ሰላት ወሰላም ጠንቅቀው ያውቃሉ። አለ አላ ነቢዩ ነቢይ መሆናቸውን ጠንቅቀው ያውቃሉ። አብዱላህ ብኑ ሰላም ይባል የሁዲ ነበር እስልምናን ከተቀበለ በኋላ ይህንን የቁርአን አንቀጽ የተረዱ ሰሃቦች ጠየቁ። እውነት ነቢዩን አለይሂ ሰላቱ ወሰለም ልጆቻችን ከምታውቁት የበለጠ ታውቁ ነበር እንዴ ብለው ሲጠይቁት ከዛ በላይ ነው እንጂ ብናውቃቸው ነብዩን ከዛ በላይ እናውቃቸዋለን። ልጄንማ ባለቤቴ ልጄ ነው ስላለችኝ እንጂ ከኔ ትውለደው ከሌላ ትውልድ የማውቀው ነገር የለም እርግጠኛ አይደለሁ። በነብዩ ነብይነት ግን ምንድናይ እርግጠኛ ነኛ?

በዶክተር ብርሃኑ ነጋ የሚመራው የኢትዮጵያ ትምህርት ሚኒስቴር ተቋም ራሱ ባወጣው ህግ በታማኝነትና በእኩልነት አገልግሎት ባለመስጠቱ ምክንያት አሁንም ድረስ በየክልሉ የሚገኙ የእስልምና እምነት ተከታይ ተማሪዎቻችን ከትምህርት ገበታቸው እንደተፈናቀሉ ይገኛሉ። በትግራይ የሚገኙ ከ159 በላይ የሚሆኑ እንስት ሴት ተማሪዎቻችን በሂጃባቸው ምክንያት ከትምህርት ገበታቸው ከተፈናቀሉ እነሆ ሶስት ወራትን አስቆጥሯል። እነዚህ እህቶች ሁሌም አዲስ ነገር ይኖራል፣ አዲስ ተስፋ ይኖራል በሚል ተስፋ አድርገው ሁሌም ጠዋት ጠዋት ወደ ትምህርት ገበታቸው ለመመለስ ዩኒፎርማቸውን ለብሰው፣ ሂጃባቸውን ለብሰው ወደ ትምህርት ቤት ቅጥር ግቢያቸው ቢያመሩ በዘበኛና በህግ አስከባሪ ከትምህርት ቤቱ ይባረራሉ። እዛች ዋጋ በከፈሉባት ሀገር ላይ በሂጃባቸው ምክንያት ዋጋ አጥተው እየተንገላቱ ይገኛሉ። እናማ ወዳጆቼ፣ ጉዳዩ እልባት የተገኘለት እስኪመስል ድረስ ዝም ያላችሁ ምን አስባችሁ ነው? የኢትዮጵያ የእስልምና ጠቅላይ ምክር ቤት ውስጥ በዚህ ጉዳይ ላይ ምን አስቧል?